ሰላም ጤና ያስጥልን። የተከበራችሁ ተመልካቾቻችን እንደምን አላችሁልን? እልፍኝ የመዝናኛ ሰአታችን እነሆ ሰአቱን ጠብቆ ወደ እናንተ መድረሱን ጀመረ። ሳምንታችሁ እንዴት አለፈ? ውድ ተመልካቾቻችን፣ የስራ የትምህርት የተለያዩ እንግዲህ በህይወት ውጣ ውረዶች ጊዜያችሁን እንዳሳለፋችሁ ተስፋ እናደርጋለን። እኛ ደግሞ እንግዲህ ባልደረቦቻችን ከሰኞ እስከ አርብ ድረስ ተፍተፍ ብለው እናንተ ዛሬ እሁዳችሁን የእረፍት ጊዜያችሁን ከቤታችሁ ቁጭ ብላችሁ ጥሩ ትምህርትን የምታገኙበት የምትዝናኑበት፣ የረፍት ጊዜያችሁን ከእኛ ጋር እንድታሳልፉም የሚጋብዙ መሰናዶዎችን አዘጋጅተንላችኋል ማለት ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ተሆኑ ዘንድ በአክብሮት ጋበዝን። ከፕሮግራሙ ጋር አብሬያችሁ ቆይታ የማደርገው በማስታወቅ በኩል ትዕግስት ላቀው ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ተሆኑ ዘንድ በአክብሮት ጋበዝኩኝ። ዛሬ እንግዲህ አንድ ጉዳይ ወደ እናንተ እናሻግራለን። እንግዲህ ከሰሞኑ የተለያዩ ሰርጎች እየተከናወኑ ይገኛሉ። በዚህ ጉዳይ ላይ እንግዲህ ዛሬ እልፍኛችን በሰፊው ቆይታ ያደርጋል። እስኪ ከዛ በፊት ግን እናንተን በየቤታችሁ ናችሁ ስለምትወያዩበት፣ ትዝታችሁን ወደ ኋላ መለስ ብላችሁ ስለምታስቡበት አንድ ጉዳይ ላጋራችሁ። የሰው ልጅ መገናኛው ብዙ ነው ይባላል አይደለ? የወደፊት የውሃ አጣጫችን በምን አይ በዚህ አይነት ሁኔታ ባገኘው ብለን እናስባለን። ነገር ግን ደግሞ ባላሰብነው ባላቀድነው ሁኔታ ትዳር አጋራችን ያገኘን ስንቶቻችን ነን? ትዝታችን ወደኋላ መለስ ብለን ድንቃኝ ነው። ሀሳቡን ያነሳ ነው። እንግዲህ አንዳንዶች አንዶች በእንደዚህ አይነት መንገድ የትዳር አጋራቸውን የወደፊት የውሃ አጣጫቸውን አግኝተዋል።

ሌሎቹ ደግሞ በእንደዚህ አይነት መንገድ፣ አይ ግጭቱ እኮ አደለም፣ ያንቺ ውበት ነው እንደዚህ አረግኝ እንዴ! አይ ገርምሻል። ፀሐይ ራሱ ከእነ ልጇ እንደዚህ ብትልቀቅ አንቺን ያክል ውበት የላትም። ምንድን ነው እንደዚህ ማማር፣ ሚስጥሩን ማወቅ ይቻላል? ምንድነው እንደዚህ መሟዘዝ? አይ መሟዘዝ እንኳን አይደለም። ለማንኛውም አዲስ ይባላል። ኪውት። ይህንን ውበት ደግሞ ሳያደንቁ ማለፍ ከባድ ነው። አመሰግናለሁ። አብረን ለምን እየተጨዋወተን አናወራም? ስልክ ብንለዋወጥ ለዚህ ውበት አንድ ቀን እንቀጣለን። እሺ ከስንት አንድ በሚባል ሁኔታ ደግሞ በእንደዚህ አይነት መንገድ

ኳተርኔ ደግሞ የማስልክ ነው። የተረገመ ሰውዬ ሰውዬማ ተልእኮ አለው፣ ጭራሽ ስልኬንም ወስዷ። ሄሎ ሰውዬ፣ ጭራሽ መደናበራ አላንስ ብሎ ስልኬንም ወሰድክ ማን ልበል?

ቀደም ሲል እንግዲህ የተመለከታችሁት በእንዲህ አይነት መንገድ የተዋወቁ ሰዎች ነገ ከነገ ወዲያ ቁጭ ብለው ትዝታቸውን ሲያነሱ ፈገግ የሚያስብል ነገር ይኖረዋል ብለን እናስባለን። ከብዙ በጥቂቱ አነሳን እንጂ የሰው ልጅ የመገናኛ ሁኔታው በጣም በርካታ ነው። እናንተም ብትሆኑ የትዳር አጋራችሁን በምን አይነት መንገድ አገኛችሁ፣ ትዝታችሁን አንሱ። ለልጆቻችሁ፣ ለቤተሰቦቻችሁ፣ ለጓደኞቻችሁ እናንተ የተገናኛችሁበትን መንገድ አጋሯቸውና ነገም ደግሞ የትዳር አጋራቸውን ያላገኙ ሰዎች በእንደዚህ አይነት መንገድ ሊያገኙ እንደሚችሉም ፍንጭ ጠቁሟቸው ዛሬ እንግዲህ ቆይታችን ሰርግን የተመለከተ ነው። ይህንን ሀሳብ ቀደም ሲል ወደ እናንተ ያደረስን እንደተመለከታችሁት አዲስና ሕይወት ዛሬ የዚህ ፕሮግራም መነሻም መዳረሻችንም ናቸው። ከእነሱ ጋር ቀደም ሲል ትውቃቸውን አየን። ቀጣይ ደግሞ ያለው የሕይወት ጉዟቸው የት ላይ ይደርስ ሲሆን መጨረሻቸውስ ምን ይሆን የሚለውን ነገር አብረን የምንመለከት ይሆናል። ብቻ እናንተ እልፍኝ ጋር አብራችሁን ቆዩ። ፕሮግራማችን ተጀምሯል። እስከ ፍጻሜው ድረስ ትግስት ላቆ አብሪያችሁ ቆይታ አደርጋለሁ። መልካም ጊዜ